የሰው ህይወት፣ የሰው ትዳር እየበጠበጣችሁ ሰኞ ሁለት ሰዓት ላይ ፖሊስ ታብ የተፈለገለች ከፖሊስ ታብ የተመጠረ ነው። ያዘው ማለት ይሄ ነው እንግዲህ። ያዘው ማለት አቤልን ተመልከት ውስጥ እንዴት እንዳየ በቃ ደንግጧልም፣ የሆነ ነገር መናገር የሚፈልጋል። እስቲ ሐሳቡን። የሰው ትዳር መበጥበጥ እኮ እዚህ ጋር የሰኞ አንደበት ከተጣጣቀም እንዴ በቃ ያስከታቻል። ብሩክ ደንግጧል፣ አቤልም እንደዛው። ግን የሆነ ሴራ ደግሞ አለ። በጣም የሚገርማችሁ ነገር ይህንን ነገር ወደ መጨረሻ ላይ ነግራችኋለሁ። እጅግ በጣም ሁላችሁም በዚህ ነገር ትሰቃላችሁ ብዬ ነው ማስበው። እስኪ እስከ መጨረሻው ድረስ ያለውን ነገር እናያለን። ሰላማዊ ትዳር እንደሚያስቀጣት ታውቁ። ይህንን ክስ ማቅረብ የነበረባት ሴት ሩታ ናት ብዬ ነው ማስበው። እንደኔ ማለት ነው። በእርግጥ እናንተ መጠየቃችሁ ወይም ደግሞ ወደ ክስ መሄዳችሁም ጥሩ ነው ግን የጉዳዩ ባለቤት የሆነችው ሩታ ብትጠይቅ ምን ያህል ደስ እንደሚል፣ በቃ ሁሉም ሰው ኦዲየንሱ ማለት ይቻላል ተነስቶ ነው የሚያጨበጭበው። ምክንያቱም እነዚህ ልጆች እኮ እንዳጠፉ ሁላችን እናውቃለን። አቤል በተለይ አቤል እና ብሩክ እጅግ በጣም ብዙ ነገሮችን አድርጓል። እንግዲህ ሩታ ብትጠይቅ ኑሮ ሩታ ብትከሳቸው ኑሮ ወደ ክስ ሄዳ አስባቸዋል። በዚህ ደረጃ እንግዲህ ሲከሰሱና የሰውን ትዳር አበላሽታችኋል ወይ አመሰቃቅላችኋል ተብሎ ሲጠየቁ ምን ያህል ደስ እንደሚል። ያም እንግዲህ ተቀባይነት ይኖረዋል። ባይዜ ወደ ህግም ቢሄዱ ራሱ ለሩታ ሲሆንና ለእነዚህ ልጆች ሲሆን ይለያያል። ሩታ አሁን ብትከስ በእርግጠኝነት ይጠየቃሉ። በቃ ብዙ ማስረጃም አላት፣ እጅግ በጣም ብዙ ማስረጃ እሱ ብቻ አይደለም ባይዜ፣ አቤልና ብሩክ ብቻ ሳይሆኑ እዚህ ጋር መጠየቅም ያለበት አብርሃምም ጭምር ነው። አብርሃምም የራሱ ሚና ተጫውተዋል ይሄ ትዳር እንዲበጠበጥና በተለይ እንግዲህ በህጉ ላይ የማይፈቀደውን ትዳር ላይ ሌላ ሴት መደረብ ይሄ ራሱ እኮ ባይዜው ያስከስሳል። ይህንንም አላወቁም እንግዲህ የአቤል ነገር እስቲ ተመልከቱ፣ እስከ መጨረሻ ነው። ከፖሊስ ጣቢያ መጥሪያው ተወጥቶላቸዋል። ከፖሊስ ጣቢያ ማለት ነው። ይኸውልህ መጥሪያው፣ እየሰማኸኝ ነው አይደለ? መጥሪያው በቃ ደነገጠ። አቤል ደግሞ በቃ በአንዴ ነው ፊቱ የሚቀየረው። እኔ በጣም የሚገርመኝ ነገር አንዳንዴ አክቲንግ ነው ወይስ ድራማ ነው ወይስ ምናምን ብዬ አስባለሁ፣ አንዳንዴ ቪዲዮዋቸውን ሳይ። አክቲንግም ድራማም ከሆነ ይመቻችሁ ግን እጅግ በጣም የሆነ ደስ የሚል ነገር አለው። አንዳንዴ ሳየው በቃ በጣም ደስ የሚያሰኝ ወይም ደግሞ ተመልካች ራሱ ዘና ፈታ ያረጋል ብዬ ነው የማስበው። እሱ ብቻ አይደለም ባይዜ የነ አቤልና የነ ብሩክ ጉዳይ ዛሬ ላይ ወደ ክስ ይሩ ወይም ደግሞ ወደ ክስ ለመሄድ ሞክረናል ብሎ እነ እዩን ቢመጡም እንኳን እነሱ ዛሬ አይደሉም። ባይዜ በጣም ብዙ ሰው የከሰሳቸው ቆይቷል። ባይዜ ከዚህ በፊት እንደምታስታውሱት ገንዘብ እንደተቀበሉ እጅ ከፍንጅ ይዣለሁ ብሎ የሆነ ሰው ቪዲዮ ለቆ ነበረ፣ እና በዛን ሰዓት ብዙም አልተወራለትም፣ ቪዲዮን ቫይራል አልወጣም ነበረ። በጣም ብዙ ነገር ግን ሲወራ ነበር በዛን ሰዓት። አሁን ላይ አቤል መደንገጡ ብዙም ላይ ይገርማችሁ ይችላል፣ ምክንያቱም ተረስተዋል ብሎ ጉዳዩ የሞተ ጉዳይ ነው፣ በቃ ሁሉንም ነገር ተወተናል ወይም ደግሞ ገንዘቡንም እንደፈለግነው እንግዲህ ተጠቅመናል፣ ከአሁን በኋላ አይባነንም ብሎ ሲያስቡ እነዚህ ልጆች መጥቶ እንግዲህ የክስ ወረቀት ሲሰጧቸው ደንገጥ ብለዋል ማለት ነው። ድራማውም ይሁን እውነታው ይቀጥላል ማለት ነው። ሁለት እኔ ከሁሉም በላይ በጣም የምኮራባቸው በተለይ የቡታጅራ ልጆች እጅግ በጣም የበሰለ አክቲንግ እውቀት አላቸው። የሚናገሩትን ነገር በደንብ አስተውሎን የሚናገሩት፣ እያንዳንዱ የሚያነሱት ነገር በተለይ አጀንዳቸው የማያልቅ ነው። ሴቶቹ በቃ ሴቶቹ አይዱ ሁላችሁም ታውቃላችሁ በማይም መንገድ ነው የሚመጡት ወንዶቹ ደግሞ እንደዚህ በቃ በድብድብ ይሆናል ወይም የሆነ ነገር ይፈጥራሉ ወይ ወከባ ይፈጥራሉ ከዛ በኋላ በስተመጨረሻ ስለሚከባበሩ ስለሚደናነቁ ኢቭን በጣም በጣም እርስ በርስም ስለሚተሳሰቡ ይመስለኛል አንድ ሆኖ ነው የምታያቸው ስለዚህ ዛሬ አሁን ተጣልቷል እነዚህ አራቱም ነገ ላይ አንድ ቪዲዮ ሰርቶ ሊመጡ ይችላሉ። እና ያው የተለመደ ነገር ነው ይመስለኛል። ይሄ ቪዲዮ አሰራር የተለመደ ነገር ሆኖ መቷል። እንግዲህ አቤልም ብሩክም ምን ትላላችሁ እስቲ ሀሳባችሁን ህግ በቃ አቤል በተለይ በዚህ ደረጃ ከእነሱ ጋር መከራከር ራሱ የለብህም። በይዜ ኮንፊደንስ ያለው ሰው ተቀብሎ በቃ ቀጥታ ወደ ህግ የተባለው ቦታ መሄድ ነው። ምንም እኮ ከነሱ ጋር የሚያከራከር ነገር የለውም። ለምን ትከራከራለህ? አላጠፋክም ከሆንክ እስከመጨረሻው ድረስ ሂደህ ለህግ አካልም ቢሆን ማሳወቅ ትችላለህ። በቃ ጥፋተኛ እንዳልሆንክ በእርግጠኝነት በኮንፊደንስ ማውራት ትችላለህ ያንን ነገር ነው ማድረግ ያለብን፣ እንጂ ነገሮችን ስሸሽ እንዳጠፋ ወይም ደግሞ እየሰረቀ የሆነ ነገር አድርጎ እንደተያዘ አይነት ሰው ነው እንግዲህ እዚህ ጋር እየታየ ያለው። ፊቱን ተመልከቱ። በቃ ደንግጧል። የሚናገረው ነገርም ትክክል አይደለም። ያ ነገሩ ደግሞ አስባንኖበታል። በቃ እስቲ ተመልከቱ። ልብለናቸዋል ያን ነገር እንደ ጓደኛ ወርታናቸዋል። ሁለት ሰዓት ላይ እንዲሆን አልፈለግንም ነበር፣ ግን እናንተን ካሜራ መያዛችሁ ትክክል ነው። እውነት ከሆነ ይሄ ነገር ትክክል ነው ብዬ ነው የማስበው። ምክንያቱም ነገ ላይ አልሰጠንም እንኳን አልሰጣችሁም እንኳን ከተባለ ይህንም እንደ መረጃ እንደ ማስረጃም ጭምር ነው ይህን ለህግ አካሉ የሚያቀርቡት ማለት ነው። በእርግጥ ያው ሰውን መቅረጽ ያለ ፍቃድ ትክክል አይደለም። ያው ስራቸው ግን ዩቲዩብም ስለሆነ ቢቀርጹም ኖርማል ነው ብዬ ነው የማስበው። የፍርድ ቤት ወረቀት ነው ምንድነው ብዙም ማስረዳት አያስፈልግም። አንቀበልም ካሉ ተቀብሎ ይዞ ወደ ህግ አካል መመለስ ነው እንጂ ሌላ ንትርክ ግርግር አያስፈልግም። በዚህ ላይ ምንም ግርግር አያስፈልግም። በተለይ ለአቤልና ለብሩክ የምታወጡት ኢነርጂ መቆጠብ አለባችሁ ብዬ ነው ማስበው የፍርድ ምንም አልመሰለው፣ አቤልን ተመልከቱ ምንም በቃ ኖርማል ወረቀት የሚቀደር ነገር እየመሰለው። እንዳውም እነዛ ልጆች ናቸው የደነገጡት። ብሩክን በዚህ ባህሪ በጭራሽ አላውቀውም። በጣም ሰውን የሚያከብር እጅግ በጣም ትህትና ያለው። ምን እየሆነ እንደሆነ ፈጣሪ ነው የሚያውቀው። እንግዲህ ገንዘብ በዚህ ደረጃ ሰውን ይቀይራል ማለት አይ ዶንት ኖ ኒንጃ በቃ አስቡት እንግዲህ ብሩክ በዚህ ደረጃ ተቀይሮ ስታዩ ምን ትላላችሁ? ከአቤልም ብሶ ነው ቁጭ ያለው በቃ የሚያረጋቸው ነገሮች እጅግ በጣም የሚገርም የሚገርም ነገር ነው። እንግዲህ በዛሬ ዕለት ደግሞ ደስ የሚል ነገርም ተፈጥሯል። ስለ እሱ ጉዳይ ደግሞ እናያለን። በተለይ ይሄ ንትርክም በጣም በስቷልና እሱን ትተን ደግሞ ስለ እነ አብርሃም ጉዳይ ምንድነው አዲስ ነገር። ሁላችሁም እንዳያችሁት በተለይ እንግዲህ አብርሃም የደስታ ሰዓት ላይ ነው ያለው፣ ከነሩታ ጋራ በቃ ደስ የሚል ጊዜ እያሳለፈ ነው ያለው። ምንድን ነው እስቲ የተፈጠረው? አብርሃም ምን እያሳለፍክ ነው? እስቲ ያለውን ነገር በደንብ እናያለን። በዚህ ደስተኛ ነው አብርሃም። ያው የሄርሜላ ጉዳይ እንደ እግር እሳትም ቢለበልበውም ከሩታ ጋር የሚያሳልፋቸው እያንዳንዱ ቀናት ደስተኛ ሆኖ እያሳለፈ ነው። እቺ የሰዓቷ ጉዳይ ግን ይታሰብበት ጋይስ። ማለት ሁሉም ሰው ማሰብ አለበት። በዚህ ደረጃ ከቀጠለ አብርሃም ደስታውን ሊያጣ ይችላል። እባካችሁን እባካችሁን፣ ከቻላችሁ በተለይ በጣም በጣም ለአብርሃም ቅርብ የሆናችሁ ሰዎች፣ እኔ ከዚህ በፊት እንግዲህ በጣም ብዙ ጊዜ በስልክም በምንም ላገኘው ሞክሬ ነበረ። ግን በጭራሽ በጭራሽ ፈቃደኛ አይደለም። በዚህ ሰዓት ላይ ምክንያቱም ያለበት ሁኔታ እኔም እረዳዋለሁ ግን በጭራሽ በጭራሽ ይህንን የሰዓት ጉዳይ ማቆም አለበት፣ ወይም ደግሞ አውልቆ መጣል አለበት ብዬ ነው የማስበው እ ይኸው ምን እሷ ኮራ ብላ ሄዳለሁ ያለው ስትል እየሰማችሁ። ነገሮች ሳይፈጠሩና ከተፈጠሩ በኋላ ይለያያል። ሁላችሁም ማስተዋል ያለባችሁ ነገር ነገ ላይ እንደዚህ አይነት ነገር ሊገጥማችሁ ይችላል፣ ወይም ደግሞ ልጅ ወልዳችሁ እንግዲህ ለማስገረዝም ሊሆን ይችላል ስትሄዱ ያለው ስሜት ደስ የሚል ስሜትም ጭምር ነው። ከዛ በኋላ ግን ቦታው ላይ ስደርሱ በጣም እንግዲህ ትደነግጣላችሁ። የሚፈጠረውን ነገር ስለማታውቁ ልጅም ሕፃንም ስለሆነ እንግዲህ በጣም ታስባላችሁ፣ ትጨነቃላችሁ፣ እጅግ በጣም ሰቀቀን ውስጥ ትገባላችሁ። እና ያ ነገር ነው አሁን ሩታ ላይ ያየዋት። በጣም እየሳቀች እየተደሰተች ትሄዳለች ቦታው ላይ ከዛ በኋላ ግን ልክ ታይሙ ሲደርስ ሰዓቱ ላይ መቋቋም አልቻለችም። ተመልከቱ፣ ተመልከቱ። ምክንያቱም የልጅ ነገር ነው። ምንም ቢሆን የሚጨከንበት ነገር አይደለም። ያንን ነው አብርሃም፣ እባክን፣ እባክን ወደ ትዳር ወደዚህ፣ በቃ እጅግ በጣም የተባረከ ትዳር ብትመለስ የተሻለ ነው። እነዚ ልጆች አይጠቅሙም። በተለይ አቤል ብሩክ የሚያረጉ ነገሮችን እየሰማ አትሂድ። በተለይ ሄርሜላ የምትባለው ሴትዮ ከህይወት አስወጣ። እባክን እባክን ነው የምልህ። አንተ ነው ወሳኝ። በቃ እሷን በተለይ አጠገብ እንዳደርስ ማድረግ ትችላለህ። ያንን ነገር ደግሞ ማድረግ አይከብድም። ስለዚህ ከእንደዚች አይነት እንግዲህ ሚስት በጣም እውነት ምን አይነት ነገር አግኝቶት እንደሆነ ፈጣሪ ነው የሚያውቀው። በተለይ አብርሃም ላይ አሰርቷል የተባለው ነገር እስከ ማመን ደረጃ ድረስ ደርሻለሁ። አሰርቷል ተብሎ ሲወራ ነበረ፣ እውነት ነው እስከ ማለት ደረጃ ድረስ እንግዲህ ልደርስ ትንሽ ጫፍ ላይ ደርሻለሁ። ምክንያቱ ደግሞ አብርሃም የሞቀ ትዳር ላይ ከሞቀ ትዳር ላይ ነው የተነሳ። ኢቭን እስከ ዛሬ ድረስ አንድም ቀን አንድ ቤት ውስጥ ሆኖ በሥነ ሥርዓት ጊዜ አላሳለፉም። ምንም ትዳራቸው እንግዲህ ሳይሞቅ ወይም ደግሞ እንግዲህ ደና ነገር እንኳን ውስጥ ሳይገቡ ወይም ደግሞ ጊዜ ሳያሳልፉ የራሳቸውን ጊዜ፣ የቤተሰብ ጊዜ ይሄ የቤተሰብ ቅልቅል ወይም የቤተሰብ ትውውቅ የሚባለውን ነገር እንኳን ሳያደርጉ ሳያስቡት ነው የተጣሉት በነፃነት ምክንያት። ከዛ በኋላ መቅደስ መጣች። ከዛ ሄርሜላ እና ሮቤል በጣም ብዙ ሰዎች እንግዲህ ተመላልሷል። እዚህ ትዳር ውስጥ እንግዲህ በጣም ብዙ ሰው እና እባክን እባክን፣ በዚህ ሰዓት ለሩታ ታስፈልጋታለህ። ስለዚህ እንደዚህ አይነት የሞቀ ትዳር ውስጥ ወጥተህ ማይሆን ነገር ውስጥ ስለገባ እባክን አሁንም ተመለስ፣ እድል አለክ በቃ አትሊስት ልጅ ስላለክ ልጅን ብለህ እንኳን ብትመለስ የተሻለ ነው። ነገውንም ለማሳመር የሚሆን ነገ እንዳይቆጭ ዛሬ ብትኖር ይሻላል ብዬ ነው የምመክርህ። እንግዲህ ውድ የቻናል ቤተሰቦች በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮያችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት በጤና ሰላም ይሁንላችሁ።